ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ከኛ ጋ ሁሉ ሰላም አልሐምዱሊላህ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ይጀምሩ ይከታተሉ ማለት ነው። ወዶቼ ዛሬ አዳዲስ ነገሮችን ይዤላችሁ መጥቻለሁ። በጣም ነው የሚያምሩት። ለኢድ ማሰራት የምትፈልጉ ካላችሁ ለራሳችሁም ሆነ ለቤተሰብ ሰርፕራይዝ ማድረግ የምትፈልጉ ካላችሁ በፈለጋችሁት ከለር በፈለጋችሁት ዲዛይን በታማኝነትና በጥራት ሰርተን እንልክላችኋለን፣ ማለት ነው ወዶቼ ወላሂ በጣም የሚያምሩ ከለሮች ና ዛሬ ይዤላችሁ የመጣሁት እንዲሁም ለወዳጅ ዘመዶቻችሁ ደግሞ ሼር እያደረጋችሁ ቪዲዮውን አዳርሱ ማለት ነው። ዛሬ ይዤላቸው የመጣሁት አዲስ የገቡ ናቸው። አዲስ ነገር ናቸው ማለት ነው። ከሰሞኑ የመጡ ናቸው። እነዚህንም ሌሎች ነገሮችንም ከፈለጋችሁ በውስጥ መስመር አናግሩ ማለት ነው። አድራሻችን ወሎ ከሚሴ ነው። አድራሻችን ወሎ ከሚሴ ቢሆንም በታማኝነትና በጥራት ሰርተን እንልካለን እናደርሳለን ማለት ነው ወዶቼ እና እንደነዚህ ያማሩና የተዋቡ ትራስ ልብሶች እስከ መጋረጃ ሙሉ ማች የምትፈልጉ ካላችሁ እንዲሁም ደግሞ ከዱባይ ረከቦቶች ጋር ማች የምትፈልጉ ካላችሁ በውስጥ መስመር አናግሩ ማለት ነው። የዱባይ ረከቦቶችንም፣ ፍሬንች ዶር መጋረጃዎችንም፣ ሌሎች ነገሮችን የምትፈልጉ ካላችሁ አናግሩ ማለት ነው። ያው ረመዳንም ስለሆነ ለቤተሰብ ደግሞ እንደዚህ ሌሎች ለአባቶች ጀለቢያ ሽርጥ ሻል ምናምን ስጦታ መስጠት የምትፈልጉ ካላችሁ ለአባቶቻችሁ ወይ ደግሞ ለእናቶች እንደዚህ አደሬዎች ምናምን መስጠት የምትፈልጉ ካላችሁ በውስጥ መስመር አናግሩም ማለት ነው። ወዶቼ እንደ ምርጫችሁ እንደ ፍላጎታችሁ እኛም ሰጥተን ለእናንተ እናቀርባለን ማለት ነው። አድራሻችሁን ወሎ ከሚሴ ነው። ስለተከታተላችሁኝ አመሰግናለሁ ባይ